ሶስት ልጆችን አሳድጋለሁ ብቻዬን። የገንዘብ አያያዝ እንዴት ገንዘብ መያዝ እንዳለብኝ፣ ስራን እንዴት ማስኬድ እንዳለብኝ፣ ግን ላሁን ቁጠባለን ተቆንጥሮ ይሄ ያስገ መግባት አለበት ወይም ይሄ መቅረት አለበት በሚልም አይደለም የራሱ የሆነ አሰራራለሁ። እንኳን ገባችሁ ብለሽ ሩቅ እንግዳሽ ሲመጣ እንኳን ቆየሺ እያለ የፍቅርሽን ጽዋን ቢጠጣ። ጤና ይስጥልን፣ እንደሰነበታችሁ የጣና ፈርጥ ፕሮግራም ተከታዮቻችን። የዛሬው የጣና ፈርጥ ፕሮግራማችን ጀምሯል። በዛሬው የጣና ፈርጥ ፕሮግራማችን በባህር ዳር ከተማ የሴፍቲ ኔት ልማት ተጠቃሚዎች በስራቸው በህይወት ልምዳቸው አጠቃላይ የሴፍቲ ኔት ፕሮግራሙ ምን ለውጥ እንዳመጣላቸው የምንዳስስ ይሆናል። ብርቱካን ታየ ዝግጅቱን አዘጋጅቼ ወደ እናንተ አደርሳለሁ። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ያንን ብር በዋስ አስፈርመን እንሰጣለን በብድር እኔም ሞስጅም ነበር ተጠቃሚ በዚህ ብድር ማለት ነው አደረጃጀት ተሰርቷል ያ ማለት አንድ ለአስርና አንድ ለሰላሳ የሚል አደረጃጀት አለ በአንድ በሰላሳ መቶ ዘጠና ሰባት የልማት ቡድን አዲሱን ሀይል ወይም ዲፒ ኦ ከመጣ በኋላ አደረጃጀት በዚህ ልክ ይህ ማለት መሪ አላቸው መሪ ሰብሳቢ እና ፀሐፊ አለ በአንድ ለሰላሳ በዚህ ልክ ደሞዛቸውም ሲገባ በፔሮል ስለሆነ እኛ ፔሮል ወደታች እናወርዳለን። በየአደረጃጀታቸው በልማት ቡድናቸው በቀበሌያቸው እንሰጣለን። ሰራ አልሰራም እያለ በዛ ልክ እየተከታተለ ከታች ያለ ማህበራዊ ዘርፍ አለ። ቡድኑ ቡድን መሪዎች አሉ። በዛ በተጨማሪ ደግሞ እኛ መዋቅራችን ላይ ስለሆነ ጽዳትና ውበት መዋቅሩ በክፍለ ከተማ ደረጃ ስላለ እነሱ አብረው ይከታተላሉ። የሰራ ያልሰራ የሚለውን ነገር በፔሮል መሰረት ተፈሩ ይመጣል። ኮንፊርም አድርገን እኛ መጨረሻ ወደ አካውንታት እናስገባለን። አፈጻጸሙ በስልክ የሚሄድበት ነው፣ ዝም ብሎ አይደለም የሚለውን ነገር ዝም ብለን ተቆንጥሮ የሚሰጥ ተቆንጥሮ መግባት አለበት ወይም ይሄ መቅረት አለበት በሚልም አይደለም። የራሱ የሆነ አሰራር አለ፣ ግልጽ የሆነ አሰራር እና ስንሰራ ደግሞ ክፍተት አይኖርም ተብሎ አይታሰብም። ያው ኮታ ይወስነናል። ብዙ ድሀዎች ደግሞ የሚቀሩበት ሁኔታም ይኖራል ማሰሪያው ኮታ እስከሆነ ድረስ እና በተሰጠነ ኮታ ግን አችብ አድርገን ሰርተናል ብለን እናስባለን። ሁሉም ስራ የሚሰራበት ሁኔታ ነው ያለ ጥቅሙን አውቆታለን። ካልሰራው አልቀየርም የሚለውን ነገ ጠባቂ ላለመሆን ራሱን ያዘጋጀበት ሁኔታ ነው። በአማራ ክልል ሰው ተኮር የከተማ ልማት ምግብ ዋስትናና ሴፍቲኔት ፕሮግራም ከ123 ሺህ በላይ ዜጎች የስራ ዕድል አግኝተውበታል። ይህ ፕሮግራም በከተማ ያሉ ነገር ግን ወደ ስራ ያልተገባባቸውን ጸጋዎች በመለየት ለዜጎች ከእለት ጉርስ አልፎ ቋሚ ገቢ እንዲኖራቸውም ምክንያት ሆኗል። በዚህም የአካባቢ ልማት ስራዎች፣ የከተማ አረንጓዴ ልማት፣ የተፋሰስ ልማት፣ የደረቅ ቆሻሻ አወጋገድ፣ የማህበራዊ መሰረተ ልማት ግንባታና የከተማ ግብርና የቤተሰብ የኑሮን ሁኔታ ለማሻሻል አስችሏል። ምናልባት በአባሉ ያው አለም እንትን አለመግባባት ይፈጠራል። ያዛ ውስጥ ላይ ባልታሰበ ባልታቀደ መንገድ አለመግባባት ይፈጠራል። እንደዛ እንደዛ አይነት ነገር በውጭ ደግሞ የእናንተ ስራ ይሄ ስራ ሆኖ መንገድ እየጠረግሽ ለምትኖሪው ይህን ያክል ብርማ ብሰጥሽስ እንዲያው ለዛሬ የሚለኝ ሁላ ሰው አለ የሚልሽ የሆነ ሞራልሽን የሚያጥፈው አለ ግን ለዛ ሁሉ ተቋቁሞ መቼም ጥሩ ደረጃ ለመድረስ ዝቅ ብሎ የሰው ግፊት እንኳን ሲቀር ከሌላ ከውጭ ሰው እዛው ካባልሽ ውስጥ የተለየ ነገር እያገኘሽ እኮ ነው የተለየ ጥቅም እያገኘሽ እኮ ነው የምንባልበት ማጋጠሚ የለ ያን ያንን ሁሉ ግፊት ይችላል ተቋቁመን እንግዲህ ለዚህ ደርሰናል። ብዙዎችን ያሰለጥኑናል፣ ብዙዎችን ሲነግሩን ነበር። ብዙዎችን ተከታትለን ከዚያ ለውጥ ለማምጣት በሴፍቲነት በዚህ በተዋቀርን በላይ ለውጥ ለማግኘት እኔ መራሴ ብዙ ነገር ተጠቅሚ ያሉ ብዙ ነገር ተረድቻለሁ እና እኔ ብዙ ለውጥ አምጥቻለሁ ነው ብለን ብዙዎችን የማላገኛቸውን ነገሮች ወማዎችን ብዙዎችን አም ልማቶች በ በጎመላሁን ብዙዎችን ነገር ሰርተን ብዙዎችን ገንዘብ አጠራቅመን ብዙዎችን ቆጥበናል። እና ይህንን ለውጥ አምጥቻለሁ ብዬ ነው ማስበው። እያደራጁ ከሌላው ጋር እያደራጁ በሚፈልጉት ልክ ቢዝነስ ፕላን መሰረት የተጀማመሩ ስራዎች አሉ ነገር ግን ግራንቶች የሰጣቸው ወደ ስራ እንዲገቡ ነው የሚፈለገው። የቆጠቡት ብር ጋራ በዛ ልክ ነው የሚለው ነገር የሚቀር ነገር ነው የሚሆነው። ነገር ግን የቀጻይ ስራችን ነው ብለው እነሱም ይዘውታል። አሁንም ሁለተኛው ዙር የሚቀራቸው ወደ ኦልሞስት ወደ ስምንት ወር ነው የሚቀራቸው። ሁሉም ስራ የሚሰራበት ሁኔታ ነው ያለ። ጥቅሙን አውቆታለኝ ካልሰራው አልቀየርም የሚለውን ነገ ጠባቂ አለመሆን ራሱን ያዘጋጀበት ሁኔታ ያለ። በዚህ ላይ ብዙ ስራ ተሰርቷል ብለን እናስባለን። እነሱ እንዲቀየሩ እንዲቆጥቡ ገንዘባቸው ከማድረግ አንጻር ብዙ ስራ ተሰርቷል። ይሄ ብዙ ስራ የተሰራበት ደግሞ የሁል ጊዜ ያስተሳሰብ ስራ ነው። አንደኛ ሚዲያን በደንብ እናንተም ትመጣላችሁ፣ ታግዛላችሁ፣ ለማህበረሰቡ ግንዛቤ ትፈጥሩልናላችሁ ማለት ነው። ለተጠቃሚ ብቻ ሳይሆን ለማህበረሰቡ አጠቃላይ ስለ ሴፍቲኔት ሚዲያው ጥሩ ሂዷል። ብዬ አስባለሁ። ባህርዳር ከተማ ላይ ከዛ በተጨማሪ ደግሞ ባለና አቅም አመራሩም እኛም ሆነን ለዚህ ማህበረሰብ ገንዘብ ካልቆጠበ ለውጥ ሌለ፣ መቆጠብ ያለበትም ድሃ እንደሆነ፣ ቁጠባ ደግሞ ከትንሹ እንደሆነ በደንብ አዌር አድርገንላቸው ወደ ስራ ተገብቷል። ሲጀመር ወደ ሶስተኛው አሁን ስንገባ ቁጠባ ነው የሚጀመረው ማለት ነው እና 20% የወዴታ ግዴታ አላቸው ባንክ ላይ የታሰረ ማለት ነው። ከሚያገኙት ደግሞ 20 የወዴታ ግዴታ ነው። ከዛ በተጨማሪ ግን ለራሳቸው ምቹ ሁኔታ የሚሆንበት ሁኔታ ነው ያለ ምናልባት በአባሉ አለም እንትን አለመግባባት ይፈጠራል። ያዛ ውስጥ ላይ ባልታሰበ ባልታቀደ መንገድ አለመግባባት ይፈጠራል። እንደዛ አይነት ነገር በውጭ ደግሞ የእናንተ ስራ ይሄ ስራ ሆኖ መንገድ እየጠረቅሽ ለምትኖሪው ይሄን ያክል ብር ማን የብሰጥሽ፣ እንደው ለዛሬስ ምንይለኝ ሁላሰው አለ ምንይልሽ ሁላ የሆነ ሞራልሽን የሚያጥፈው አለ። ግን ለዛ ሁሉ ተቋቁመን መቼም ጥሩ ደረጃ ለመድረስ ዝቅ ብሎ የሰው ግፊት እንኳን ሲቀር ከሌላ ከውጭ ሰው እዛው ካባልሽ ውስጥ የተለየ ነገር እያገኘሽ እኮ ነው፣ የተለየ ጥቅም እያገኘሽ እኮ ነው። ምን ይባልበት ማጋጠም ያለ ያን ያን ሁሉ ግፊት ይችለን ተቋቁመን እንግዲህ እንደዚህ ደርሰናል። ይሄ እያንዳንዳችን ራሳችን እንድናዳብር የተሰጠቻችንን ይዘሽ ከምንስ ቦታ ላይ ተቀምጠች ትሰሪዋለሽ ያለውን ቦታ ላይ ግን አንድ ቦታ ላይ የሆነ ኮንቲነርም ሰጠና የሆነች እንደ ገቢያ ነገር ሰጦና ከዛች ላይ ሆነን ብንሰራ ራሳችንም ለልጆቻችን እናስተዳድራለን። ሴፍቲኔት ፕሮግራም በከተሞች የሚገኙ ዝቅተኛ ነዋሪዎች ኢኮኖሚያዊ ተጠቃሚነት ለማረጋገጥ ከሚደረገ እንቅስቃሴ ባሻገር የዜጎች የተረጅነት መንፈስ ለመቅረፍ በመስራት ማድረግ እንደሚቻል የሚያሳይ ነው። በማህበረሰቡ የሚታየው ሴፍቲኔት እርዳታ ወይም መቀበልን ብቻ ተደርጎ የሚወሰደውን አስተሳሰብ የለወጠም ነው። ብዙዎች ከእለት ጉርስ ባለፈ የራስን ገቢ መፍጠር የቻሉ ብርቱ ክንዶች ሆነው ታይተዋል። ሶስት ልጆችን አሳድጋለሁ ብቻዬን። አዛ ከሴፍቲ ኔት ከገባው በኋላ ያው በተለቀቀልን ብር መሰረት ሽሮ ቤት በዛው ጎን ለጎን ጠላ፣ ሽሮ፣ አምባሻ፣ ሻሂ፣ ለውዝ ምናምን ጀመርኩ። ሰፋ አርጌ እና በዛ ያው ተጠቃሚ ሆኜ እየሰራሁ እያለ በአመቱ ያው የሆነ ቦታ ሰፊ ቦታ ተከራይቼ ነበረ። በደንብ እየሰራሁ እያለ ፈረሰ። በመፍረሱ ምክንያት አራት ወር ተፈናቅዬ ቆየሁ። በዛ ምክንያት ደግሞ ትንሽ ያው እየቀዘቀዘ ኑሮው እየቀዘቀዘ መጣ። አሁን ደግሞ ሌላ ቤት ተከራይቼ እየሰራሁ ነው የነበረ ስራዬን እየሰራሁ ነው። ሞቃ አርጊ መጀመርኩ። እግዚአብሔር ይመስገን ደህና ስራ እየሰራ ነበር። ከዛም ያው ልጄ እያሳደግኩ፣ እኔም ደህና ኑሮ እየኖርኩ ወር ደሞዜን ቀጥታ ለቤት ክራይ አላስብም። ለቤት ክራይ ባለሁለት ቤተሰብ ነኝ። ደሞዛችን ለቤት ክራይ አድርጋለሁ መንቀሳቀሳትን ለቤት አስቤዛ እያደረግኩ ልጄን እያሳደኩ ቆየሁ። በዛውም የቡድን መሪም ሁኜ ይሰራለሁ። አሁንም የቡድን መሪ ነኝ። ከዛም ልጄን አሳደኩ። አሁን ደግሞ በተለቀቀልን ብር አምሳ ሶስት ሺህ ብር ነው የተለቀቀልን። እሱ እንደተለቀቀ ቀጥታ ስራ መጀመር ነው እንትን ያልኩት። በአጋጣሚ በመሀል ራሴን እየቻው እየሰራው ከዚያ ብርን ቢሆን በዚህ በራሳችን ባባሉ አቆጣጠር ብር አያያዝ፣ ብር አቀማመጥን ብዙ ትምህርቶችን እዚህ ወስደናል። በዚያ ላይ ብዙዎችን ለውጥ አግኝተናል። ማደር አለበት ሰብ ከለለ ድረስ ልክ እየሄድን ያለበት ሁኔታ ነው ያለን። ለመስጠት ፈቃደኛ ነው ሁሉም ላይ ግን እንደዚህ ሲሆን ምን ችግር አለመሰላችሁ ያለው የተሰጠንም ጸጋ ያለው መሬትንም ሰርተው አትክልትና ፍራፍሬ ለመጠቀም ምን ችግር አለ? የውሃ እጥረት አለ። እንደምናገረው ልክ አይደለም። እንደ መሬቱ እንትን አደለም። ጣናን ይዘን ስለ ውሃ እጥረት ብናወራ ያሳፍራል አደለም። ግን መሬት ላይ ያለው ሁኔታ ደግሞ እሱ አይደለም እና ችግሩ የውሃ እጥረቶች ናቸው። በአብዛኛው ቦታዎች ያሉት ብዙ የግብርና ምርታማ ሊያደርጉ የሚችሉ መሬቶች አሉ። ነገር ግን የውሃ እጥረት እንዳለ ታሳቢ መደረግ አለበት የሚለው ነገር ነው። ምክንያቱም ለምሳሌ ብዙ ጸጋዎችን አግኝተን የነበር መሬት አባይ ማዶ ነበረ። አባይ ማዶ ያገኘነው መሬት በጉድጓድ ለማስቆፈርም ከርሰ ምድር ውኃ የለውም። ብዙ ተጥሮዋለ በባባን በኋላ ደግሞ አትክልትና ፍራፍሬ አጠቶ ውጤታማ አትራፊ ሊሆኑ አይችሉም እና ይሄ ችግሩ ነው። የውሃ እጥረት አለ። ከዛ ውጭ ግን መሬት ጸጋ አለ የሚባለውን ሁሉም ፈቃደኛ ነው አይደለም የመንግስት ተቋማት ወይም መንግስት የያዛቸው ቦታዎች ይቀርና የባለ ሀብት የኢንቨስትመንት ቦታዎችንም የኢንቨስትመንት ኃላፊዋ ራሷ እዚህ ቦታ ላይ እያለች እስካላለሙበት እስካልተሰራበት እየተባለ የለዩ እየሰጡበት ሁኔታ ነው ያለ እና በዚህ ልክ ከተማ አስተዳደሩም ጥረት ያደርጋል።

በወር ሁለት መቶ ብር ነው የምንቆጥበው። አሁን ወደ መቶ ምናምን ሽበር ደርሰናል። 25 ሰዎች ነን። የቡድን መሪ ሁኜ እንደምሰራው ማለት ነው። የ25 ሰዎች የቡድን መሪ ነኝ። ነገር ግን 25 ሰዎች ነን። ያ ሲካፈል ብሩ አለ። ለዛ ሁሉ ሰው ቁጠባው የሚቆጠበው ቀጥታ ተቆጥበው ባንካር ለሚቀመጠው በብድር ይሰጣል፣ ለብድር ይውላል። ብድሩ እንዴት እዛው ላለ አባል ብድሩ የሚውለው አንድ ተበዳሪ አለን። የራሱ የሆነ ኮሚቴ ብር አበዳሪ ሶስት ኮሚቴ፣ በሶስት ሰዎች ስም ነው የሚገባው ብሩ። መረዳጃ ደግሞ አለን ሀያ ሀያ ብር በወር ምንቆጥባት መረዳጃ፣ ቢታመም ቢሞትበት ቢወልድ፣ የዛ የዛ ከኪሳችን ከምናወጣ ከዛች ብድግ አድርገን ነው መረዳጃ የምንጠይቀው። የመረዳጃ ሶስት ኮሚቴዎች አሉን። የብድርና ቁጠባ ሶስት ኮሚቴዎች አሉን። ከስራ ማለት ከጸሐፊና ከኮሚቴ ውጭ ማለት ነው። ከሰብሳቢ አሁን የሰብሳቢ ነኝ ምክትላለች ማለት ጸሐፊ ከኛ ውጭ ነው ያ ስራ። የሶስቶች ኮሚቴዎች የመረዳጃ ሶስት፣ የብድርና ቁጠባ ሶስት። ያ ብድርና ቁጠባ ሲመጣ ማለት ብሩ መበደር ሲፈልጉ ማመልከቻ ይጸፋል፣ ማመልከቻ ይጸፋሉ፣ ለአባሉ ያሳያሉ። አባሉ አምኖበት አዎ ስራ ትሰራለች የስራ ሰው ናት ብሩ አጣ ነው እንጂ ምናምኑ አምኖበት ከሆነ ማመልከቻ ወደ እኛ እጅ ይገባል ወደ ኮሚቴዎች ማለት ወደ ሰብሳቢ እና ምክትሉ ያን አይተን አጀንዳ አለ አጀንዳ ላይ ስሟ ይጻፋል ምትወስድበት ቀን ዋስ እስከዚህን ጊዜ ተብሎ ከ100 ብር ሶስት ብር ነው ወለዳችን እንደዛ አድርጎ ያንን ብር በዋስ አስፈርመን እንሰጣለን በብድር እኔ ሞስ ነበር ተጠቃሚ ነኝ በዚህ ብድር ማለት ነው ከግለሰብ እየተበደርኩ ያን ባራጣ ምንም ስለነበር ይሄ የራሴ ብር ስለሆነ ሲሰጠኝ ብድር ወለድ የለውም። እንደገና የሰውም ስላልሆነ ስለማይመለስ ሰፋርጌ ጤፍ ምናምን ገዝቼ ሰፋርጌ እየሰራው ነው። ልጆቹም እያገዙኝ ነው ው ልጅህን ትንሿን የግል አስተምራለሁ። ትልቁ ልጅ ዩኒቨርሲቲ ደብረ ማርቆስ ሂዷል። አንዷ ደግሞ ትንሿ አስራ አንደኛ ክፍል ናት እዚህ ትማራለች። እነሱም በደንብ ያገዙኛል። በባህር ዳር ከተማም ይህንን አስተሳሰብ የለወጡ በጉስቁልና ያሳለፉትን ዓመታት የሚክሱበት ጠንካራ ሰዎች ብዙ ናቸው። ጽዳት አጽድተው የአረንጓዴ ልማት ስራቸውን ሰርተው በየቤታቸው የየግላቸውን ስራ በማከናወን ለተረጅነት ተጋልጦ የነበረ የአኗኗር ሁኔታቸውን ቀይረዋል። የቁጠባ ባህላቸውንም የዘወትር ተግባር አድርገዋል። በከተማ ልማት ለመሳተፍ በሚደረግ የዜጎች የመመልመልና የማዋቀር ስራ በቀበሌዎች የአካባቢው ተወካዮች ተደርገው በማህበረሰቡ በተመረጡ ሰዎች ይደረጋል። ይህም አላግባብ አድሎ ተሰጥቶ እንዳይኖርና ይህ ድጋፍ ለሚገባቸው ብቻ እንዲደርስ ይሰራል። ክፉ አይን ካሺ ደግደግ ሽልንስማ የኛን ባህር ዶዋር ቆንጆች ልከትማ ሴፍትኔት ጉርስ ብቻ አይደለም፣ ደህንነትን መሸሻ፣ የስራ አእምሮን ማዘጋጃ፣ እችላለሁ የሚል መንፈስን መፍጠሪያ መስክ ነው። መጀመሪያ ከጠላ ወደዚህ ወደ ብዙ ስራ ከብዙ ዘርፍ ይዣለሁ። አሁን መጀመሪያ ጠላ ብቻ ነው። ወረቱም ስለሌለ እንደገና እውቀቱም ስለሌለ አሁን ከሽሮ ምናምን ፓስታ ናምን እየሰራ ምግብ ነክ ጨምረን ጠላውንም በጎን መተው ስለሌለብኝ ደንበኛም በጠላው ስላገኘው አሁን ደግሞ ያንን ያንን ትቼ እኔ የተሻለ ህይወት ልጆቹም እየወጡ ስለሆነ የሰው ልጅ ነው የሚመጣልሽ ከቤት የሰው ልጅ ቀጥሬ ነ አሁን ያን ሁሉ ለ ለመሸፈን ደግሞ ሌላ ከፍ ያለ ስራ ቢያንስ ወደ ጃንቦ ቤት ለመሄድ አቅጃለሁ ሰርቶ ለምግብ ተጠቃሚዎቻችን በዝቅተኛ ኑሮ ደረጃ የሚኖሩ ማህበረሰብን፣ ራስን የማስቻል የስራ ባህልን የማዳበር ስራ፣ የቁጠባ ባህል የራስን የማስቻል እንደዚህ ፕሮጀክት ራስን ለማስቻል እንደ መንግስት ሰራተኛ በፔሮል ተፈርሞ የስራ ሰዓት ተወስኖለተኝ የባንክ ደብተር ወጥቶለተኝ የሚሰራ ፕሮጀክት አለ ብዬ ማላምንም፣ ለመጀመሪያ ጊዜ በአማራ ክልል በ18 ከተሞች ላይ እየሰራ ያለ የከተሞች ምግብ ዋስትና ሴፍቲኔት ፕሮጀክት ነው። ያ ሲባል ደግሞ ማንን ያካትታል? ለነ ማን ነው የሚውለው የፕሮጀክት የሚለው ሲነሳ እንግዲህ ቅድም እንዳልኩት በዝቅተኛ ኑሮ ደረጃ የሚኖሩ ማህበረሰቦችን ያካተተ ነው። ያ ማለት ሰርቶ ለምግብ ስንል መስራት ለን የሚችሉትን በአካባቢ ልማት እንዲሰሩ ነው ባለምትነትን ይሆናል የስራ ሰዓትና ጊዜ ያላቸው ሌሎቹ ደግሞ ቀጥታ ድጋፍ የሚባሉ ናቸው። በሁለት ካታጎሪ ነው ሴፍቲኔት የኛ ፕሮጀክት የሚያስተዳድረው። ቀጥታ ድጋፍ ስንል መስራት የማይችሉ አረጋውያን፣ ህጻናት፣ አካል ጉዳተኞች ማለት ነው። ሌሎቹ ደግሞ አካባቢ ልማት ላይ ይሰራሉ፣ መስራት የሚችሉትን ማለት ነው። ያ ማለት ምንድነው? ከተሰጠነ ኮታ የሚሰጠነ ኮታ አለ። ከተሰጠነ ኮታ 16% ግዴታ ነው፣ አሰራር ነው። በቀጥታ ድጋፍ እንዲደገፉ እንዲጠቀሙ ይደረጋል፣ መስራት የማይችሉት ቅድም በገለጽኩት መሰረት 84 ፐርሰንቱ ደግሞ በአካባቢ ልማት ሥራ በፓኬጆቻችን ልክ እንደዚህ እንደምታዩት በደረቅ ቆሻሻ በአረንጓዴ ልማት በማህበራዊ ተቋማት በከተማ ግብርና እና ምቹ የማድረግ ስራዎችን እየሰራ ይገኛል። ይህ ማለት የራሱ የአሰራር ፕሮግራም አለው። የተጠቃሚዎቻችን ምን ያህል የሰው ኃይል አለነ ብለን ይሄ ሰው ኃይል ጉልበት መባከን የለበትም። አራት ሰዓት የሚያሰራ ስራ የማመቻቸት ስራ የኛ ይሆናል። እዚህ ሰሪ ኃይል አራት ሺህ ብር በወር እንዴት አርገሽ ልትከፊው ነው? አራት ሺህ ብር ተከራይተሽ ምሰሪ አራት ሺህ ብር የታምጥሽ ነው የምትከፊው። ይሄ ሴፍቲኔት ብር እስከሚያልቅ ነው ወይ እስከሚባል ድረስ ነው የመጣልኝ የሰው እንትን ማለት ነው። ነገር ግን እኔ ግን ሂሳብ የሰራው አራት ሺህ ብሩ ሳይሆን በስድስት ሺህ ብር አድርጌ በቀን ሁለት መቶ ብር እየቆጠብኩ በቀን ሁለት መቶ ብር አለችኝ ማስቀመጫ እሷ አስቀምጣለሁ ያችን ሁለት መቶ ብር ሂሳብ ስሰራ አለችኝ የምታግዘኝ ልጅ ያው እኔም ትንሽ አሞኝም ስለነበረ ልጅቷ እሷ ናትኝ ቤትም ዘግቶ አሁን በተለያየ መንገድ ስራ ነ ስብሰባ ነ ምናምን በሚባልበት ሰዓት ዘግቼ ላለ ሄር ደንበኛ ላለማስቀየም አለችኝ። ለሷ እና ይሄንን አር አንድ ላይ ሸራ እድጊ ደምሬ በስድስት ሺህ ብር ሂሳብ 220 ወር በቀን እየቆጠብኩ ለመክፈል እንዳያስቸግረኝ በዛ ልክ ነው አሁን እየሰራ ያለ እነዚህ ሁሉ ሂደቶች በስራ ላይ የሚገኙ የመስራትን የማግኘትን ጥቅም ያወቁ ሆነውም በስራ ላይ የሚገጥማቸውን ችግሮች እልባት እንዲሰጥላቸው ማንሳታቸው አይቀሬ ነው። ከነዚህ ጥያቄዎች መካከልም ሰፋፊ የወል መሬቶችን ያመረቷቸውን ምርቶች የሚሸጡባቸውን ቦታዎች በአትክልት ማልሚያ አካባቢዎች ያለው የውሃ እጥረት እንደ ዋና የሚጠቀሱ ናቸው የባህር ዳር ከተማ አስተዳደር ምግብ ዋስትናና ሴፍቲኔት ፕሮግራም ማስተባበሪያ ጽህፈት ቤት ለዜጎች የሚያስፈልጉና ለለውጥ የሚሆኑ ለስራቸው የሚያግዙ የስራ ቦታዎችን ማመቻቸት የወል መሬቶችን በከተማዋ ያሉ የመንግስት ተቋማት ትርፍ ቦታዎችን ጭምር ለከተማ ግብርና እንዲውሉ ተደርጓል ከዚህ መሬት ጾም እንዳያድር ታጥረው የተቀመጡ መሬቶችን ጭምር ለከተማ ሴፍቲኔት አገልግሎት እንዲውል እየተሰራ ነው። ምክንያቱም መሬት ከሌለ ምን አማራጭ መውሰድ አለብን ነው ብለን ማሰብ ያለብን ብለን እናስባለን። ያ ማለት ምንድን ነው? በጣም ብዙ አገልግሎት ዘርፍ ላይ ነው እያሰማራ ናቸው። ያለ ፍላጎታቸው አለ ሊሰሩ ሊለወጡ ገንዘብ አገኝበታለሁ በሚሉት መስክ ላይ እየተሰማሩ የሚሰሩት ውጤታማ ናቸው ብለን እናስባለን። ምክንያቱም ባያቸው ትልቅ መናገር ስለምችሉ እናንተ መሬት ላይ ማለት ነው። ለምሳሌ የመስሪያና መሸጫ ቦታ ያስፈልጋቸዋል መቶ ፐርሰንት ሁሉን አንድ ሺ ስልሳ ስለተመረቀ አንድ ሺ ስልሳ አንዱን ሁሉን ልታስገባው አትችልም። የየራሱ ዘርፍ አለ። በዚያ የሚመርጡት የቢዝነስ ፕላን አላቸው መጨረሻ ላይ በሁለት አመት ይህን ብሰራ ይህን ውጤታማ መሆን አለው ብለው በራሳቸው የሚዘጋጅ የራሳችን አመቻቾች አላቸው እና አንድ ሰው መቶ ያ ሰው ያበቃል ተብሎ የህይወት ክህሎት ስልጠና በሚሰጣቸው ልክ ለእኔ ግንዛቤ በተፈጠረ ሊልክ ልክ ራሴን ልለወጥ ለወጥ የምችለው ልሰራ የምችለው ገንዘብ ላገኝበትና ትርፋማ መሆን የምችለው በዚህ ዘርፍ ነው እያሉ ፕላናቸውን ቢዝነስ ፕላናቸውን አዘጋጅተዋል። በዛ ልክ ለመስሪያና መሸጫ ቦታ የሚሆነው በአገልግሎት ዘርፎች የሚሰማሩት እንደሆነ ነው የታሰበው። ከዛ ውጭ ደግሞ ከከተማ ግብርና ላይ ነው ደግሞ፣ በዶሮ ማርባት፣ በከብት እርባታ እንዲ እንግዲህ ንም ነው ያልጀመር ነው እንጂ በዚህ ልክ ደግሞ የተጀማመሩ ስራዎች አሉ። ቀጻይም ከተማ አስተዳደሩም ስሬ ስንትም ብሏል። ከማን ጋር ነው ስምምነት የወሰድነ? ሽግግር አይደለም ያስመርቀን፣ ለስራና ስልጠና ነው የምንሰጥ። ቢዝነስ ፕላናቸውን ምናስረክብ ማለት ነው፣ በስምምነት በፈቃደኝነት ስለዚህ ስራና ስልጠና ደግሞ በሚችለው መልኩ ብዙ ሰዎችን ሙሉ ነው ባንልም አሁንም ቢሆን ክትትልና ድጋፍ ቀጣይነትም መኖር አለበት ብለን እናስባለን። የተጀማመሩት ደግሞ የተጀማመሩ እንዳሉ ደግሞ ለማሳወቅ ፈልጌ ነው። ስለሌለው አላቅም። ለእኔ ግን የሙያ ስሰራ የነበርኩትን ስራ የገንዘብ አያያዝ እንዴት ገንዘብ መያዝ እንዳለብ ስራን እንዴት ማስኬድ እንዳለብኝ ትርፍና ኪሳራዬን እንዴት ማወቅ እንዳለብኝ ይሄ የስልት ከስልጠናው ያገኘሁት ነው። እንደገና ደግሞ የህይወት ክህሎት የሚባል አለ። ከሰው ጋር ከደንበኛ ጋር እንዴት ተግባብተን መስራት እንዳለብን ይሄን አግኝቻለሁ። በቀበሌ ደረጃ ማህበራዊ ዘርፍ የሚመራው እና የሚከታተለው ሆኖ ሰባት ኮሚቴ ያለው በዚህ ልክ ታች ላይ ቅሬታ የሚሰማበት ሁኔታ ይኖራል። ያ ያመላመሩ ሁኔታ በዚህ ልክ ተሰርቶ ነው እንደገና ለማህበረሰቡ እውቅና የሚሰጠው ቦርድ ላይ ይለጠፋል። ከሰባት እስከ ዘጠኝ ቀን ማለት ነው። ምክንያቱም አድላዊ ስራ ሰው የሰራው ስራ ነው ችግር ሊኖር ይችላል። ያለአግባብ ደግሞ መጠቀም የማይገባው ማህበረሰብ ወይም ሰው መግባት የለበትም በሚል ሰው ጥቆማ እንዲያደርግ ነው የሚፈለገው ማለት ነው። በዛ ልክ ተሰርቶ ነው ወደኛ የሚመጣው እና ማህበረሰብን ያሳተፈ ነው። ሲጀመርም የምልመላ ሂደቱ ሲመለመሉ በዛ ልክ ኮታ እንሰጣቸዋለን። ተሰርቶ የሚመጣው በዚህ ልክ ነው። አመራር ጣልቃ አይገባበትም። ሌላ ግለሰብም ወይም ተቋሙም እና ባለሙያው ጣልቃ የማይገባበት በራሳቸው በጎ ፈቃድና አምነውበት የሚሰራ ስራ ነው። ያ ማለት ምንድነው? በመለመሏቸው መልማይ ኮሚቴ በመለመሏቸው አቤቱታና ቅሬታ ሰሚ ኮሚቴ መሰረት ማህበረሰቡ ይመለመላል። ይህን የሚመለመሉ ደግሞ ከዛ አሰራርን በደንብ ስልጠና ሰጥተን ኦሪየንቴሽን በሆነ መልኩ ከኦሪየንቴሽንም አልፎ ስልጠና ተሰጥቷቸው በዚህ ልክ ለማህበረሰቡ አገለግላለሁ በሚል ቃል ገብተው የሚሰራበት ሁኔታ ነው ያለ መቼም ስንሰራ ያው ብዙ ችግር ያጋጥማል። እንደገና ደግሞ ብዙ ነገር ትማሪበታለሽ ስራ ስትሰሪ። በቃ ሁሉም ሰው ጥሩ ደንበኛ ሁሌም ይመጣል አይባልም። ሌላም ደሞ አስቀያሚ ሊመጣም ይችላል። እንደገና ደግሞ አበረታትቶች የሚመጣም ይኖራል። ጥሩ ደንበኛ መቶ አይዞሽ በዚህ ቀጢ ምናምን ሊልሽ ይችላል። እንደገና ደግሞ በዛልክ ደግሞ ሌላው ረ ይሄ ስራ ነው ወይ ምናም ብሎ ግን ያን ሁሉ እኛ ስራውን ስለምንፈልገው በጎውን እንቀጥልበታለን፣ ክፉን ደግሞ ወደ ጎን እንተዋል። የሴፍቲኔት ፕሮግራም ሁለት አይነት መንገዶች ሲኖሩት በቀጥታ ድጋፍ የሚውልና ስራ መፍጠር ናቸው። የቀጥታ ድጋፍ መስራት የማይችሉ አቅመ ደጋሞች፣ ተንቀሳቅሶ መስራት የማይችሉ የጤና እክል ያለባቸው፣ አሳዳጊ ያጡ ህጻናት ዋነኞቹ ናቸው። መስራት ለሚችሉ ወገኖች ጠንካራ የስራ ባህል የመገንባት የችላለው መንፈስን የመፍጠር የሚሰሩበትን አቅርቦት ማመቻቸት ትልቁ ሚና ነው። ተመልካቾቻችን የዛሬው የጣና ፈርጥ ፕሮግራማችን ወደ እናንተ የደረሰውን ይመስላል። በአረንጓዴ ልማት፣ በከተሞች ዜጎች በሴፍቲ ኔት ፕሮግራም፣ በተለይም ደግሞ በየጊዜው የስራ ባህላቸውን የቁጠባ ባህላቸውን እያዳበሩ የመጡና እንዲሁም ደግሞ የማህበረሰቡን አመለካከት ሊቀርፍ በሚችል መልኩ ልማታዊ ሴፍቲ ኔት ምን ይሰራል፣ ምን ላይ ትኩረት ያደርጋል የሚለውን የዳሰሰ ፕሮግራም ነበረ። ቀጣይ ሳምንት በሌላ ርዕሰ ጉዳይ ከሌሎች እንግዶች ጋር ጠብቃችኋለሁ። እስከዛው መልካም ሳምንት እንዲሆንላችሁ ተመኘሁ።